አንደኛው ችግር እኛ በተአምር እኔ ይህንን አጥፍቻለሁ ለማለት አንገታችን ይቆለመማል፣ እንቸገራለን። አድሚታ እናረግ ብናረግ ራሱ እያድበሰበስን ነው ነው የምልሽ። ልጅ እንኳ ሲወለድ ጥቃትን የማያወጣ ልጅ አይወለድ ይባላል፣ በተለያየ ባህሎች አሉን። ልጆቻችንን ደመላሽ ብለን ሁሉ ስያሜ እስከ መስጠት እንደርሳለን። ይቅርታ የማርግ ጥበብ ልብ በጣም ክፍት የሚለው ሃይማኖት ላይ በጣም ሲሰር፣ ምክንያቱም ሃይማኖት ላይ ብዙ ስለ ይቅርታ ብዙ ነገሮች አሉ። በሃይማኖት የተገነባ ሰው የይቅርታ ልብ የለውም ማለትም አትችልም። የህሊና ቅጣቷ አያስቀምጣትም። መቼም ትዳር ላይ ነው ይሄ ነገር የሆነው። ከዛ ይህንን አውቆ ይቅርታ ብሎ ማደሩ እሷ በቃ ቅጣት ነው። በዛ ላይ ደግሞ አብረው እየኖሩ ነው ለምሳሌ ቢለያት የሆነ ነገር ታስባል። አብረው ይቅርታ አርጉላት አብረው የኖሩ አሁን ሰዎችን ይቅር ስለማለት ነው ይወራል። በጣም ከባዱ የህይወት ከባድ ፈተና ራስን ይቅር ማለት ራሴ ላጠፋው ጥፋት በቃ ሆኗል አድርጌዋለሁ ብዬ ራሴን ይቅር ማለት። ከስራ በኋላ ዘወትር ቅዳሜ ከምሽቱ ሁለት ሰዓት ላይ በቃና።